የሆነ ሰፈር ውስጥ መንደር ውስጥ እየተዋጋ ጀነራል ገደልኩ ይላል። ሰፈር ውስጥ እየተኮስክ ጀነራል ገደልኩ የሚል በመንደር ፍቅር የወደቀ እንቅስቃሴ ስለሆነ ነውረኞች መሆናቸውን እኔ ቃላት የለኝም በቃላት የለኝ። ሰው እንደዚህ ይዘቅጣል ወይ? ሰው እንደዚህ ራሱን ገደል ውስጥ ይከታል ወይ? ሰው እንዲሁ ሄዱ ዘጭላል ቀስ ሞገሴዎች አይነት ማለት ነው። ኢትዮጵያ መንግስት ሂሳብ እየሰሩ ነው ብያምናለሁ። ከደነዘዙ ሰዎች ጋር ቼዝ እንዴት መጫወት እንደሚቻል በደንብ ያሳያቸዋል። ቼዙን በደንብ ከሚጫወቱ ሰዎች ጋር ሂሳብ መስለት የሚችሉ ሰዎች እንዳልሆኑ በጣም በእርግጠኝነት መናገር ይቻላል። ይሄ ለአማራ ህዝብ ያሉት ንቀት ጭምር ያሳየበት ነው። ዩቱብ ላይ ተጥደው እንደዚህ ስለተናገሩ ፕላስ የሚሰማቸውም የለም። አንዳንዶቹ አዲስ አበባ ደርሰው በደንብ አድርገው ብልጽግና ተቀብለው ብለሲንግ ተቀብለው መጥተው። የፋኖ ኃይል አሁን ሁሉ ነገር ከእጁ እየወጣ ስለመጣም ከሰይጣንም አበርክ ከመላእክም አበርክ የሚለወጥ ነገር አለመኖር፣ እንደነሱ ሳይሆን ደግሞ መወር ህብረተሰቡ ጋር ስለምንኖር ብዙ ምናቃቸው ነገሮች አሉ። የብልጽግና አክቲቪስቶች ግን ዩቱብ ላይ ያሉት ዝም ያሉ ሲሳይ አገናን የአውደልዳይ ዲሲ ደግሞ ፋኖ ኢትዮጵያዊ አይደለም ማለት ነው። የሚዋጋው ኢትዮጵያ ለመበተን ነው። ይሄ ድፍረት ነው። ተደፍረዋል ነው ብዬ ማስበው። አብይ የሰራውን ቤተ መንግስት እንቆጣጠረዋለን። የኢትዮጵያን መንግስት በምን ልታስገድድ? ይህን የሚያደርጉ ሰዎች የአማራ ህዝብ ነፃ አውጪዎች ናቸው ወይስ የአማራ ህዝብ ጠላቶች ናቸው? ይሄ ትግል እንደተጠለፈ፣ በዘራፊና ወንበዴ ኃይል እንደተጠለፈ ፋኖ ኢትዮጵያዊ አይደለ እንዴ? ይሄ ምርጡ ኢትዮጵያዊ ነው። ፋኖ ደግሞ ሁለተኛ ደረጃ ኢትዮጵያዊ አድርጎት ማለት ነው። አራት ኪሎ ያለውን ስርዓት ለመገርሰስ ነው። መንግዶ ለመ ይመጣል ነው። አብይ አህመድ የሜካፑ ጭምር ተበላሽቶበት ያየ ነው። ብርሃኑ ጁላ ከአማራ ህዝብ ጋር ያገባውን ጦርነት እንዴት እንደሚወጣው ግራ ገብቶታል፣ ጨንቆታል። የብዙ የብልጽግና አክቲቪስቶች ግን የቱ ላይ ያሉት አስገራሚ ነው። አምስት ፒሲ ካላቸው ላፕቶፕ ካለው ሞባይሉ ካለው ልዩን ካለው ሞባይል ሚስቱን ካለው ይህን ክፈች ቶሎ ክፍት አድርጎት ከአንድ ቤት ውስጥ አምስት ይከፈታል። የብጽግና ሰዎች ማለት ነው። ከዛ መቶ ሰው ከሆነ ላይ በቃ ሰውየው ቢያንስ ሞራል አለው እና ሰው እያየኝ ነው የሚለው ሞራል ግንባታ ነው። ሁሉም ደግሞ የገባ በሙሉ ላይክ ማድረግ ደግሞ ይጠበቅበታል። አንድ ሰው በአምስት ቢሲ በአራት ቢሲ ነው የሚገባው። ለምሳሌ አሉ አይደል አሁን ለምን ተሰደዱ? አብይ አህመድን ሸሽተው ለምን ዩጋንዳ ገቡ? ለምን የሆነ ቦታ አፍጋኒስታን ገቡ የሚባሉ የሚዲያ ሰዎች፣ ጋዜጠኞች እያየን እኮ ያሉ ሲሳይ አገናን ስም ተሾ የሚያስነቁ የብልጽግና አፈቅላጥ የሆነ ቁጭ በአደባባይ የማትናገሩት ነገር ከሆነ ቁጭ ብሉና ተወያዩ። በቄስና በሽማግሌ ፊት አልወያይም ብላችኋልና ፈረንጅ ፊትም ተወያዩ። መንግስት ይህን ሁሉ እሺ አለ። ለአፍሪካ ችግር አፍሪካ መፍትሄ የሚባለው ነገር። ስለዚህ እስካሁን ድረስ ፈረንጅ ገብቶ የኢትዮጵያ ጉዳይ ላይ አላደራደረም። ይሄ የመንደር ተኩሱ ላይ አይደለም፣ ከህወሓት ጋር በነበረው አደራዳሪዎቹ አፍሪካኖች ናቸው። የሲሳይ አገላለጽ ገርሞኝ የለበጣ አሳቂን በፊደላት ላሰፍረው አሰብኩና ሳይቻለኝ ቀረ። ከማሙሽ ጋር ለመደራደርም ሆነ ወይ የት ጊዜው ረፍዷል። አብይን ከምኒልክ ቤተ መንግስት ጎትተን ካወጣን በኋላ ታዛቢ ፈረንጅ ሳያስፈልገን ከመላው ኢትዮጵያን ጋር ቁጭ ብለን እንመክራለን። ታዛቢዎቹ የአውሮፓ ህብረት አለ፣ የአሜሪካ መንግስት አለ፣ የተባበሩት መንግስታት ምናምን አሉ። ሰው እየተገደለ ትምህርት ቤት እየተዘጋ አስተማሪዎች እየተገደሉ ይህን የሚያደርጉ ሰዎች የአማራ ህዝብ ነፃ አውጪዎች ናቸው ወይስ የአማራ ህዝብ ጠላቶች ናቸው? ይሄ ሰው ደሙ ከደማችን ዘሩ ከዘራችን አይደለም። ታዲያ ምን አግዶት ነው በማያገባው በአማራ ውስጥ ጉዳይ ገብ ገብቶ ባልታጠበ እጁ የሚፈተፍተው ባደራፉ የሚዘላብደው የኦህዴድ ሴራ ያልገባው የአማራ ልጅ የለምና በከንቱ ጊዜህን አታጥፋ። የማይንቀሳቀስ ተራራ እየገፋ ኃይልህን አትጨርስ። እኔ ቃላት የለኝም። ቃላት የለኝ ቁጭ አርጎ የሰጡትን ይተፋታለች። ከተሰደደ ዩጋንዳ ከተሰደደ በኋላ ጎፈን ቢከፍተን ስንት ነገር አርገናል እና ወይ ጊዜ የሚያስብል ነው። ወይ ጊዜ ሰው እንደዚህ ይዘቅጣል። ወይ ሰው እንደዚህ ራሱን ገደል ውስጥ ይከታል። ወይ ድህነት ሊሆን አይችልም። ይሄ በጣም ዝቅጠት ነው እንጂ ድህነት ብዙ ሰው ድሃ ለልና የሚኖር ሰው አለ። በጣም ብዙ ሰው ድሃ ለነገስ እያለ ማለት ነው። አእምሮ እየነከነው እንዴት ብዬ ልናገሩ እያለ ሰው እንዲሁ ሄዱ ዘጭላል። ይሄ ተሾሞች ምንድን ነው የፈረዱብን ኢትዮጵያ እያሉ ነው። ሙላቱ ተሾመ፣ ዘሪሁን ተሾመ፣ ስዩም ተሾመ የሚባሉ ምንድን ነው? በብልጽግና ዘመን እንዴት ነው የተፈጠሩት እያሉ ነው። ወንድማማቾች ናቸው የተባሉ ነው። እነዚህን ሰዎች ልክ አይደላችሁም ከማለት ይልቅ ሁሉንም ነውር ጭምር የሚደግፉትስ ከምር እየታገሉ ያሉት የአማራ ሕዝብ መብት እንዲከበር ነው ወይስ በአማራ ሕዝብ ኪሳራ እነሱን የሚያስቡት ነገር ላይ ለመድረስ ነው? ለተለያየ ነገር እነዚህ ቡድን ሰዎች የሚደጉ ሰዎች በቃ ቢሏችሁ ተገቢ ይመስለኛል። እንደአሁኗ ያደርገውና ድሮ ሲሳይ ጋዜጠኝነትን ከፍ አድርጎ የሰቀለ ጉምቱ ባለሙያ ነበር። አሁን በሆዱ ሲወድቅ ግን ሙያውንም ይዞት ወደ ጥልቁ ወደቀ። አንቱ በሚባልበት የልጅ ልጅ አቅፎ በሚስምበት በጡረታ ዘመኑ የከፈለው ሁሉ እንደ ከበሮ የሚያስጮኸው እንደ ጥሩምባ የሚነፋው ተራ የቤተ መንግስት ፍርፋሪ ለቃሚ ሆኖ እንደማየት የሚያሳዝን ነገር የለም። ተነጋገሩ አንነጋገርሩ የሚሉ ከሆነም ደግሞ አውግዟቸው። የኢትዮጵያን መንግስት በሌላ በምን ልታስገድድ? መምህራንን ስለገደልክ ተማሪ ከትምህርት ቤት ስላቀብክ እሱም ሁን። በትላንት ደረጃ አይደለም ቀስ እያለ የአካባቢ ሚሊሻ ምናምን ጸጥታውን እያስከበር ምን እያለ ይሄዳል። አንድ ህፃን ልጅ እያለቀሰ ሳለብት ኮረኩረው ይስቅና ተመልሶ ማልቀሱን ይቀጥላል። ሲሳይም አንዳንድ ከሚያለቅስ ህፃን ጋር ይመሳሰልብኛል። ተነጋገሩ በሏቸው። በቄስና መነኩሴ ፊት እምቢ ካሉ መንግስት በፈረንጅ ፊት እንወያይ ብሏል ሲለን ቆይና እያጠፋ ናቸው ነው ለእነሱ ሚሊሻ ብቻ ይበቃችኋል፣ እያለ ደግሞ ሲዝት ሰሙታላችሁ። ኤርትራ ክፍላቸው ነው። ኤርትራ ደግሞ ማገናኘት ደግሞ ሌላ የተሰጠው የአውደልዳዩ ዲሲ ደግሞ በዚህ በኩል ይሄማ ሻቢያ ነው። ሻቢያ እና ፋኖ ኢትዮጵያን ለማፍረስ ቆርጦ ተነስቷል። ፋኖ ኢትዮጵያዊ አደለ እንዴ? ትናንት ጁንታ ኢትዮጵያን ለማፍረስ ጁንታ እያለች ማናት ከንቲባ ስትናገር እንደነበረች። አሁን ደግሞ ፋኖ ከኤርትራ ጋር ሆኖ ከጽንፈኛ የትግራይ ኃይሎች ጋር ሆኖ ኢትዮጵያን ለመበተን ኢትዮጵያን ለማፍረስ እየተባለ ይሄ ምርጡ ኢትዮጵያዊ ነው። ፋኖ ደግሞ ሌስ ኢትዮጵያዊ ወይም ሁለተኛ ደረጃ ኢትዮጵያዊ አድርጎት ማለት ነው። አራት ኪሎ ያለውን ስርዓት ለመገርሰስ ነው መንግዶ ለመጣል ነው ብሎ ማሰብ አይቻልም። ኢትዮጵያዊ ሁሉ ጅል ነው የሚያስቡት ዩቲዩብ ላይ ተጥደው እንደዚህ ስለተናገሩ ሁሉም በእነሱ ደረጃ፣ እነሱ ባስቀመጡት ደረጃ ሁሉም ያስባል ብሎ ነው የሚያስቡት። አማራ ክልል እኮ የጸጥታ ኃይሎችም እነዚህ ሰዎች በሚያደርጉት ነገር ኮ ቁጭት እንዳለባቸው በደንብ እየገለጹ ነው። በቪዲዮ ጭምር መልዕክት ሲያስተላልፉም አይተናል። የአማራ ልዩ ኃይል የነበሩ አሁን ወደ አድማ በታኝ የዞሩ እነዚህ ሰዎች በሚያደርጉት ነገር በቁጭት በአደባባይ ወጥቶ በፊት የተለመደ ነገር አልነበረ እንደ ፋኖን ምናምን አደባባይ ወጥቶ በብልጽግና ዘመን ጭንብላቸውን አውልቀው ሚዛን ላይ ሲወጡ ቀለው ከተገኙት ግለሰቦች መካከል ጃል ሲሳይ ጋኔል ክስረትን በቅርብ ርቀት ተከትሎ ሁለተኛ ደረጃ ወጥቷል። እቡ የአህመድ ምን አስነክቶት ይሆን? አንዳንድ ውስጥ አዋቂዎች እንደሚሉት ከሆነ አብይ ከእናቱ የተማረው ትንሽ የጥንቆላ እውቀት አለው። እኔም ሰጋው ግን ጨቅላው ለጥንቆላ ስራ ጀማሪ ስለሆነ ሌላ መተት የሰራ መስሎት ተሳስቶ በነ ሲሳይ በነ ዳኒ ላይ መስተፋቅር ሰርቶባቸው ዝንዬን እንዳያስቀይማት ነው። ምክንያቱም አሁን ምንም የሚያሳፍር ነገር የለም። ነውረኞች መሆናቸውን፣ ልጆችን ከትምህርት ገበታ ላይ የሚያፈናቅሉ መሆናቸውን፣ የአማራ ሕዝብ መከራ የአማራ ሕዝብ ችግር መሆናቸው ስለታወቀ ያን አደባባይ መናገር ዛሬ ላይ ሰው ጸጸት እንዴት አይሰማው? የነውር አባት፣ የነውር አለቃ ስለ ነውር እንዲያወራ ማን ፈቀደለት? አንደበት እስከ የት አገኘ? በመጽሐፍ ቅዱስ ውስጥ ነቢዩ ሙሴ በግብፅ ሀገር የወገኖቹን በዳይ ተበቅሎ በረሃ እንደወረደው ሁሉ አናብስቱም ዛሬ የአማራንን ባልያብሱ በረሃ ስለወረዱ በሲሳይ አይነቱ ነውረኛ ይዘለፍ። ያልፋሉ። ፋኖ ኢትዮጵያዊ አይደለም ማለት ነው። የሚዋጋው ኢትዮጵያ ለመበተን ነው። እና ይሄ ድፍረት ነው። ተደፍረዋል ነው ብዬ የማስበው ክፍፍላቸው ነው። እና ሎ ክላስ ደግሞ አሉ። ሎ ክላስ ደግሞ አሉ። በቃ ስድባቸው አይመርጡም። አንዳንዶቹ ዩኒፎርም ለብሰው ይመጣሉ። አንዳንዶቹ አዲስ አበባ ደርሰው በደንብ አድርገው ታጥበው፣ በደንብ ብልጽግና ተቀብለው፣ ብለሲንግ ተቀብለው መተው እና በደረጃቸው ደግሞ እንትናቸው የሚደርሳቸው የሚቀበሉ ማለት ነው ሎ ክላስ ናቸው። እነዚህ ሎ ክላስ ናቸው። አንደኛ እውቀት የለም። ፕላስ የሚሰማቸውም የለም አድማጫቸው ምናምን ምናምን። አሁን ብልጽግና ይጠቀምባቸዋል። ብልጽግና እንትን የሚያደርገው የለም። ደረጃቸውን እንገራቸው ብዬ ነው በዚህ አጋጣሚ በጣም ነኝ ዘመቻ አንድነት ነው ናም በሚል የፋኖ ኃይሎች ዘመቻ ከፍተናል በሚል መግለጫ ሰጥተው ነበር። ለመሰለኝ ብዙ ቀን ያልተጓዘም ወዲያው የኢትዮጵያ ሀገር መከላከያ ሰራዊት አከሸፈው። የፋኖ እንቅስቃሴ ብዙ ጊዜ ሰፈሩ ላይ መደምደምም የሚያስችል ነገር አለ። እስኪ ይታያችሁ ጎበዝ ኢትዮጵያ ኢትዮጵያ ሲል የኖረው ያጌና ልጅ ህዝቦቿን በየቀኑ እየጨፈጨፈ ኢትዮጵያን ለሚያፈርስ አንድ የሰፈር ዱር የጀርባውን ያከራያል ብሎ ማን ይገመታለ? የማናምንበትን ስራ ለገንዘብ ብቻ ብለን ስንሰራ እኮ ምቾት አይሰጥም። ሲሳይም፣ የብልጽግና ፈቀላጤነት አልተስማማውም። ከቀን ወደ ቀን የተበየደ አይሱዙ እየመሰለ ሄደ። የጀግናው አትሌት የቀነኒሳን ቃል ልዋስና አይዞሽ ገለቴ ከማለት ውጭ ምን እላለሁ። ይህን ኦፕሬሽን ጋር በተያዘ ጀነራል ምግባ የተባሉት የውሃ ታዛዥ ሂደት ውስጥ ተሳታፊ መሆናቸውም የማስተባበር ወይ ደግሞ የማቀናጀት ሚና እንዳላቸው የሚገልጽ ነው። ከግለሰቡ ጋር የተደረጉ የስልክ ልውጦች እንደዚህም መንግስት እጅ ገብቶ ይሆናል፣ ሬዲዮ ተጠልፎም ሊሆን ይችላል። እርግጥ የፋኖ ታጣቂዎች ሬዲዮ ይጠቀማሉ አይመስለኝም። የብርሃኑ ጁላ ፉከራ ውሃ በልቶታል። ቆንጆቹ ከየት አቅጣጫ እንደሚወረውሩባቸው ከየትኛው ምሽግ ሆነው እንደሚተኩሱባቸው ግራ ሲገባቸው የብልጽግና ጨብጫቢዎች ወሬ ሁሉ ጀነራል ምግበይ ነው ኦፕሬሽኑን የመራው የሚል ሆኗል። አብይ አህመድ ለጋሲው መጨረሻው ይሆናል። የአማራ ህዝብ እና የትግራይ ህዝብ እንደ ጥንቱ እንደቀደመው አንድ ላይ ሆኖ ይታገላል ይናገናል ወልቃይትና ራያ ያጣላው በመላው ኢትዮጵያ በነፃነት ኢትዮጵያዊ ሆኖ ይኖራል። አዲስ አበባ፣ ራያም፣ ወልቃይትም፣ ሁሉም በየትም ቦታ የኢትዮጵያ ሕዝብ በነፃነት የሚኖርበት ሲስተም ይፈጠራል። ራያ ያንተ ወልቃይቴ ነው የሚባል የመሬት ቁርሾ ጠብም ይቀራል። አዲስ ኤራ ይከፈታል። የአብይ አህመድ የእድሜው ፍጻሜ ይሆናል እንጂ አብይ ሊያሸንፍ የሚችለው ጦርነት የለም። ፋኖችም እንደሚሉት ደግሞ አይደለም፣ መሬት ላይ የለወጡት ነገር የለም። ይሄ ምናምን ገደል ሁላምን ነገር የሆነ ሰፈር ውስጥ መንደር ውስጥ እየተዋጋ ጀነራል ገደልኩ ይላል። ጀነራል መንደር ውስጥ ምን ያደርጋል? ሰፈር ውስጥ እየተኮስክ ጀነራል ገደልኩ የሚል ይሄ ሰውዬ ምንድን ነው የሚያወራው? መንደሩ በሙሉ በጀግኖች መያዙን አያውቅም እንዴ? ወይስ ጀነራሉ አዲስ አበባ ተቀምጦ ነው ውጊያው የሚመራው? አማራ ክልል እስከገባ ድረስ በእያንዳንዱ ሰፈር በእያንዳንዱ ከተማ በይፋ የሚሆን በህቡ ተደራጅተው አናብስቱ መኖራቸው እንዴት ላንተ ይጠፋሃል? ወይስ ስለዚያ ኦህዴድ ለሚባል ሾተ ላይ ድርጅት ማሰቢያ ነ ከሆድህ ጋር አብርሃ አስረከብሃቸው። የሆነ ወቅት ላይ ገና ወደ ሙቀት ለማስገባት ምናምን ሊጠቅም ይችላል። ያን የትንሽ የሙቀቱም ነገር ነበር። ግራ ቀኝ ብዙ ለማየው ሰው በሞቅ ሞቅ በጩኸት፣ በግርግር መንግስት እንደሚሆን ተደርጎ ስለሚታመን ወይም በሚጨበጨብበት ሰዓት ጀነራል ገደል በላል። ያኔ ቢያንስ ፎቶ የሚነሱባት ከተማዎች ነበሩ። አልፎ አልፎ ሲሳይ አስተሳስቡ ብቻ ሳይሆን ፊቱም ተቀይሯል። ያች አውስትራሊያ ብቻ የምትገኘው ብርቅዬ እንስሳ ማን ነበረች? አዎ ልክ ናችሁ። ከእሷ ጋር ተቀራረበብኝ፣ እድለኛ ነን። ከአሁን ወዲህ እሷን ለማየት ብለን አውስትራሊያ ድረስ መሄድ አይጠበቅብንም። ሰፈራችን እሷን የሚያስንቅ ተገኝቶ በሰው ሀገር ምናንከራተተን። ብርሃኑ ጁላ ከአማራ ህዝብ ጋር ያገባውን ጦርነት እንዴት እንደሚወጣው ግራ ገብቶታል፣ ጨንቆታል። ሰራዊት አልቆበታል። ሰራዊት ዝሏል ደክሟል። የጦር መሳሪያ ስለመረቀ አብይ አህመድ ድሮን ስላሳየ በጥሩ ቆመና ላይ ያለ ማለት አይደለም። ዛሬ የትግራይ ህዝብ ብቻውን አይደለም፣ የአማራ ህዝብ ከጎኑ አለ። ብዙ ኢትዮጵያኖች የአብይ አህመድ ጠላቶች ናቸው። አብይ አህመድ በዙሪያው ጠላቶች ነው የከበቡት። ስለዚህ አብይ የሰራውን ቤተመንግስት እንቆጣጠረዋለን። የአብይ አህመድን ተቃውሞ የሚል የቆምኩት ከመጀመሪያው አብይ አህመድን የሚቃወመውን ሁሉ ደግፋለሁ ብዬ ነው የቆምኩት። የባንዳዎች መልማይ ባንዳ ለወግ ለማድረግ ለቁም ነገር የማውጣት ችሎታ ያለው አብይ አህመድ። ይሄ በተለይ ዝም ብሎ ጨፍኖ ግራቀኝ የማያሰው ጀነራል መንደር ውስጥ አይሰራም፣ ኮሎኔል መንደር ውስጥ ምንም አያደርግም። የተረት የንትን ፖለቲካ አንድ ቦታ ላይ መቆም አለበት። ዝም ብሎ ብዙ የሚጠቅም ነገር አይመስለኝም። ርግጥ በተለያየ መንገድ ይህንን ሀይል የሚያጨበጨው ምንም ከባቡሩ ላይ የወረደ የሰው ልጅ እያደር ሲከብር እንጂ እያደር ሲቀል ጥሩ አይደለም። በዚህ በመጨረሻው ዘመን ባስቀመጡበት ቦታ የሚገኝ ሰው ምንኛ የተባረከ ነው! እንደ ነሲስ ቀላዋጭ ሆኖ በአንዳነትን መምረጥስ ምንኛ መረገም ነው! ምንኛ ለመታደል ነው የሚባለውና የሚወራው ሀሰት መሆኑን እያረጋገጠ፣ በሌላም በኩል ደግሞ ተስፋ ቆርጦባቸው በነዚህ ምንም ተስፋ የለውም ብሎ ከሂደቱ የወጣ እንዳለ ደግሞ በግልጽ አደባባይ የሚታወቁ ነገሮች ናቸው። እንደነሱ ሳይሆን ደግሞ ሞ ህብረተሰቡ ጋር ስለምንኖር ብዙ ምናውቃቸው ነገሮች አሉ። ያብዬን ወደሚየነው ነገሩ የብልጽግና መስራች ግለሰቦች ከአብይ እየተለዩ ወደ ገደል ከሚገሰግሰው ባቡር እየወረዱ አጼ በጉልበቱ ብቻውን ቀርቷል። ማሙሽዬ የራሱን ጥላ ማያምንበት፣ ዝንዬን የሚጠራጠርበት ወቅት ላይ ነው። ሚዛን ወዴት እንዳጋደለ ግልጽ ነውና የአንተን ምስክርነት አንፈልግም። አብይ አህመድ የሜካፕ ጭምር ተበላሽቶበት ያየ ነው። ባልገመተው መንገድ ነው ከሌሊቱ 10 ሰዓት የተጀመረው። በአብዛኛው ቦታና እንዴት ተናበቡ ነው ይሄ። ለአማራ ሕዝብ ያሉት ንቀትም ጭምር ያሳየበት ነው። የአብይ አህመድ የሚመራው መከላከያ ይሄ ምግበይ ነው የፈጸመው። ምግበና ጀሌዎቹ ናቸው እንደዚህ ያደረገ። ምናምን አሉ ብሎ ፌስቡክ ላይ የሚለጥፍ ጉደኛ ነው። ጉደኛ ነው። የኢትዮጵያ መከላከያ ሰራዊት ፋኑ እንደዚህ በተጠና መልኩ መጠነ ሰፊ ጥቃት እንዴት ኦርጋናይዝድ በሆነ መልኩ መካከለኛ መካናይዝ ጭምር ሞርተርነት ዲሽቃ ከባድ ከባድ ነገሮችን ጭምር አሰባብሩ እንዴት ሊገጥመኝ ቻለ? የኢትዮጵያ መንግስት ሂሳብ እየሰሩ ነው ብዬ አምናለሁ። ከደነዘዙ ሰዎች ጋር ቼዝ እንዴት መጫወት እንደሚቻል በደንብ ያሳያቸዋል ብዬ እገምታለሁ። ጨፍኖ ከሚጓዝና አስልቶ በሚሄዱ መካከል ያለውን ልዩነት ውጤቱ ላይ በለጠ ስንደርስ የምናየው ነገር ይመስለኛል። ይሄ ድንዙዝ አሽከር ኤሌክትሪክ ቢያስጨብጡት እንኳ ከገባበት ጥልቅ እንቅልፍ ሚነቃ አይመስልም። የበሻሻው አራዳ ጉልብልጣብልጥ ከሰባት ዓመት በፊት ሰርቶ ይሆናል፣ ያን ህዝብን አታሎበት ይሆናል። ዘንድሮ ግን አይደግማትም። ተመሳሳይ ድንጋይ ገርህን ሁለቴ ከመታህ ድንጋይ እሱ ሳይሆን አንተ ነህ የሚል አባባል አለ። አሁን ቲፔልፍን እኮ ንቁለጳጵሱልን ሰሚ ሲሞክሩም እያየን ነው። እነርሱ ምን ይፈልጋሉ? ይህንን ደግሞ ያው ሂሳብ አይሰሩም ብዬ ነው እንዲህ አይነት ግምገማ ያደርጋሉ ብዬ አልገምትም። ምክንያቱም ተደራጅቶ ተሰባስቦ ይሄ ቢሆን ምን ይፈጠራል ለማድረግ በመሪ ደረጃ መሰባሰብ የሚችል ሀይል አይደለም። በየሰፈሩ በየመንደሩ የተዋደነ ስለሆነ ዝም ብለህ አፈን አታበላሽ። ለአማራ ህዝብ ጠላትና ወዳጅ አንተ አትመርጥለትም። አንድ ወዳጀን የሲሳይ ራስ ቅሉ ጀማሪያ ናጽ የጠረበው ድንጋይ የሚመስለው ለምንድን ነው ብዬ ስጠይቀው ድሮ የደርግ ወታደር በነበረበት ጊዜ የታንክ ጥይት ሸርፎት ነው አለኝ። እኔ ግን የታንክ ጥይት ሸርፎት ሳይሆን የታንክ ጎማ ደምጥጦት ነው የሚመስለኝ። እንዴት እኔ እንዲያሳደኝ ቻለ? እንዴት ይሄ ሁላ ሙርከኛ ሊያደረግብኝ ቻለ? እና ይሄን ፋኖ ልሰጠው አልችልም። ፋኖማ አስር ፐርሰንት ነው እየተዋጋነ ያለ ነው ብዬዋለሁ። ፋኖማ ሸረፈ ይከፈታል ብያለች። ሺህ ዓመት ብትዋጋው አራት ኪሎ አደርስም ብየዋለሁ። አራት ዓመትም አምስት ዓመትም በፍጹም አደርሱብንም። አረጋ ከበረ ዝም ብላቸው እሺ በሉት ታዘዙት ብያቸዋለሁና ይህን ሁሉ ድልማ ለፋኑ አልሰጥም። ስለዚህ ሶስተኛ ወገን መፈለግ አለብኝ ብሎ እኔ እገምታለሁ። ምግበ የምግበ ድምፅ ተገኘ፣ ምግበ ከንትራ ጋር ሲነጋገር ብሎ በአርቲፊሻል ኢንተሊጀንስ በደንብ አሰርተው ተመሳሳይ አቀናብረው እንደሚያመጡ አልጠራጠርም። በሌላም በኩል ደግሞ ሁሉ ነገር ከእጁ እየወጣ ስለመጣ ምንም ይሁን ምን ከማንም ጋር ከሰይጣንም ከምናምን ጋር የሚሉት ነገር አለ። ግን ያው ከሰይጣንም አበርክ ከመላእክም አበርክ የሚለወጥ ነገር አለመኖር ደግሞ ያው እየታየ ነው። ትቢቱና ትምክቱ ትንሽ አልበዛም። ጭራሽ ከመላእክት ጋር ቢገጥምም እቡ አህመድ ያሸንፋል። ልኮ ምንም አልቀረውን ጎበዝ ሁለት የወደደ አንድ ሳያገኝ ሄደ እንደሚባለው አድር ባዩ ሲሳይ ጨንቆታል። ለአብይና ኢሳያስ ሆዱን ሲያከራይ ከርሞ አሁን ሲጣሉ የደም ግፊቱ ጨምረዋል። ኢትዮጵያን ጥሎ የኮበለለለት ሲሳይ ከሁለቱም ሳይሆን ይቀራል። የጋራ ጠላት የሚሉት አለ። ያ የጋራ ጠላት እንወክላለን በሚሉት ማህበረሰብ ላይ በተለይ ያደረሰው ጉዳት ያደረሰው በደል አለ ወይ የሚለውን ሁሌ በተደጋጋሚ በግል በሚጠይቀው ነገር ነው። ያን ማስረዳት አልቻሉም። ሰላም ከመጣ እንያዛለን እንጠየቃለን የሚሉ ሰዎች በዋናነት የዚህ የረብሻው መሪዎች ናቸው። የመጀመሪያው እንትናቸው ሰላም አለመኖሩን ማረጋገጥ ነው። ከሰደበኝ የነገረኝ ያሳመመኝ ይላሉ አባቶች ሲተርቱ። ከገደሉን ካሳደዱን በላይ የዚህ ሰው የስላቅ ጥያቄ አንገበገበኝ። አገር ያወቀው ፀሐይ የሞቀው ሰው የአብይ አህመድን የሰባት ዓመት ወንጀል አላውቅም አልሰማሁም እያለ ተዘባበተብን። ይህን ጥያቄ ሁለተኛ እንዳያነሳ የቅርብ ሰዎቹ ብትመክሩት ጥሩ ነው። ካፈርኩ አይመልሰኝ የኢትዮጵያ መንግስት አንደኛው አቋም ነው። በቃ ማደናገር ነው። ይቅርታ ብሎ አንድም ይቅርታ አይጠይቅም። ጎንደር ውጊያ ላይ ነው። አሁን ከአዲስ አበባ እየተፈራ ያለው ጎንደርና ባህርዳር ስጅ እየደረጋሉ ከበባ ላይ ናቸው። ስጅ ከተደረገ ምንም ነገር እንቅስቃሴ አይኖርም ማለት ነው። ባህርዳር ሲጅ ያደረጉት ነው፣ ጎንደር ሲጅ ያደረጉት እና ጎንደር አካባቢ እየተዋጋ ያለው በአብዛኛው አድማ ብተና ምልሻ ነው። አድማ ብተናም ትናንት ጓደኛው ከነበረ ትናንት አብሮ ነበረ። ሲበተን፣ አማራ ልዩ ሀይል ሲበተን፣ አድማ ብተና ብሎ ሄደ፣ አንደኛው ወደ ፋኖ ሄደ እና ጓደኞች ናቸው። እዚህ እየተዋጉ ያሉ አባትና ልጅ ነው እየተዋጉ ያሉ። በመንደር ፍቅር የወደቀ እንቅስቃሴ ስለሆነ ማንም ሊያስታብሮ ይችል አይመስለኝም። የፋኖ ሀይል አሁን በየግል ብቻውን ሮጦ እንኳን የሆነ ነገር አሳካለው በህልውናው ለመቀጠል ያለው ነገር ጥያቄው ስለገባ ቢያንስ በአጭር ጊዜው ስላለመደምሰስ አለ እየተባሉ መቀጠሉን ሊፈልጉ ይችላሉ። ድርሰት እየጻፉ ገድለን ቀበርን ምናምን አደረግን የሚል ሜዳው ላይ ብርሃኑ ጅሉ ያላሸነፈውን ትግል ያረጀ ያፈጀው ሲሳይ ዋሽንግተን ዲሲ ተቀምጦ በሐሰት ወሬ አያሸንፈውም። መጨረሻ ላይ አብይ ተሸንፎ ሀገር ጥሎ ሲጠፋ ብኩርናውን በምስር ወጥ የለወጠው ሲሳይም በሀፍረት አንገቱን ደፍቶ የውርደት ካባ ደርቦ ከሚዲያ እንደሚጠፋ እርግጠኛ ነኝ። ተስፋ ለሚያደርገውን ሰው ማሳጅ እያደርግ ለማስቀመጥ ካልሆነ በስተቀር አጠቃላይ ኢትዮጵያን ፖለቲካ ሁኔታ ገምግመ እንኳን ስልጣን ላይ ባሉ ካሉት ሼዙን በደንብ ከሚጫወቱ ሰዎች ጋር ሂሳብ መስረት የሚችሉ ሰዎች እንዳልሆኑ በጣም በእርግጠኝነት መናገር ይቻላል። ወደ ጨዋታችን ስንመለስ አሁን በቀደም ለታብይና ዝንዬ ቴሌቪዥን እያዩ ቻናሉን ከኢቲቪ ወደ ፋና እንዲቀይርላት ትጠይቀዋለች። በማግስቱ አቡቹ ዳኔን አስጠርቶ ቅኔውን እንዲፈታለት ታሪኩን ሲያጫውተው ዳኒ ምን ቢል ጥሩ ነው? አለቃ ፋናን መከታተል የመረጠችው ለፋኖ ካላት ፍቅር ሊሆን ስለሚችል በአይነ ቁራኛ ተከታተላት ብሎ አቀሳስሯቸው ይሄው እስከ ዛሬ ተኳርፏል አሉ። የአብይ ብልጥነት ምን አገባኝ እርስ በርስ ተጨራረስ፣ እርስ በርስ ተዋጋ እንጂ እኔማ አልሞትልህም ብሎ መከላከያ የተወሰነ መከናይዙ ናንት ይልካል። ሟች ይሄ ዝም ብሎ ተራ የሚጋፈጠው ግን የራሱ አማራ ከአማራ ጋር ነው እያጋጭ ያለ ለየት የሚያደርገው አማራ ክልል ያለው ከትግራይ የተለየ ነው ትግራይ ተጋሩ ቨርሰስ ነን ተጋሩ ነበር ውጊያው። ተጋሩ ተጋሩ ካልሆኑ ጋር ነበር ውጊያው። ይሄ ግን አማራ ከአማራ ጋር እያዋጋ ያለው ይሄ በጣም የሚያሳዝነው ፓርቲ ነው። በገንዘብ ተታለው በትንሽ በአስራ አምስት ሺህ ብር ማለት ምን በቃ መቶ ዶላር ነች። በመቶ ዶላር ህይወቱ እያሳጣው ነው የአማራ ምልሻ አርሶ መብላት ባለበት ሰዓት እና እንዴትን እንደ ቀልድ እናየዋለን። ይሄ እኮ የትውልድ ሞት ነው እኮ ይሄ የግለሰብ የአንድ ሰው የሁለት ሰው ሞት ሳይሆን የትውልድ ሞት ነው የተፈረደበት። ጸጥታ ግል የማስከበር ሲሄድ የጸጥታ መዋቅር ጥቃት እየደረሰበት፣ ግን ደግሞ የልጆቹ አባት የሆነው አርሶ አደር ይህን በዝምታ እያየ ማለት ይሄ ግልገል ብአዴን በጣም እያናደደኝ ነው። ይች ጥሬ ካደረቻ አትቆረጠምም። እንደዚህ አይነቱን አረ ስር ሳይሰድ በለጋነቱ መንቀል ነው የሚሻለው። ያልታወቁ ኃይሎች ጎብኝተው ትኩስ ድንች ቢያስታቅፉት ጥሩ ነው። ለቤተሰቡ ኑሮ የማይጠቅምም ሄዶም የማይጎዳም ይህን ለመታገል ወኔ አቶ ከዚህ በኋላ በቃ ለማለት ወኔ አቶ ልጆቹን ቁጭ ብሎ ለድንቁርና እየዳረገ ይገኛል። ሁኔታውን ሲያዩት፣ መሬት ላይ እየሆነ ያለውን ሁኔታ ሲያዩት፣ ይሄ ትግል እንደተጠለፈ፣ በዘራፊና ወንበዴ ኃይል እንደተጠለፈ ሲያውቁ፣ ካሽቋለጡ አይቀር እንደ ብአዴን ነው እንጂ መከላከያ ታንክ ይዞ ያቃተውን አርሶ አደሩ በዱላ እንዲገጥምለ ለመሰለት እየተማጸነ ነው። አሁን ያዙኝ ልቀቁኝ የሚለው ካድሬ ከሆነ ጊዜ በኋላ በጀግኖች ተማርኮ የድመት መዳፍ ውስጥ እንደገባች አይጥ ሲቁለጨለጭ እናየዋለን። አንድ ክፍለ ከተማ የጎንደር ክፍለ ከተማ ፋኖ ስር ነው ያለው። ጎጃም ቡሬ ማለት ነው እስከ ወለጋ ያለው ዋናው መንገድ ሙሉ በሙሉ በፋኖ ቁጥጥር ስር ነው ያለው። ከአዲስ አበባ በቡሬ ወደ ጎጃም ማለፋት ችልም። ሙሉ በሙሉ አካባቢው በፋኖ ቁጥጥር ስር እንዳለ ሰምተናል። ይሄ መሬት ላይ ያለ እውነታ ነው። ተደባልቆበታል። ብልጽግና ያልጠበቀው ጥቃት ስለደረሰበት እነ ዳንኤል ክብረት ተበትኗል። መዋ ማዋጋት አይችልም፣ ምናምን እያሉ ገጣሚዎቹ ቀስ ሞገሴዎች አይነት ማለት ነው። መከላከያ ካብዛኛው ቦታ ሲቀጠቀጥ ሰብሰብ ወደ ማለት እየሄደ ነው። ተበትኖ የነበረ በአንድ ብርጌድ የሆነ ቦታ ላይ የሆነ ቦታ አንድ ክፍለጦር የሆነ ቦታ ላይ ነበረ። በጣም ሲጠቃ ወደ ሴንተር እየሄደ ወደ አንድ የመሰብሰብ